የምናውቀው የሚመስለን ግን የማናውቀው በእየቀኑ በቤተ ክርስቲያናችንና በአገልግሎቷ ሁሉ ስሙ ስለሚጠራና ስለሚጠቀስ ሁሉንም ታሪኩን ያወቅንለት የመሰለን ግን ያላወቅነውና ያልተረዳ ነው። እርሱ በመንፈስ ቅዱስ ተመርቶ የደረሰውን ጸሎት ስንጸልይ ፍቅር ለለለን ፍቅርን ሰላም ለለለን ሰላምን፣ ተስፋ ለለለን ተስፋን፣ ጤና ለለለን ጤናን፣ እምነት ለለለን እምነትን፣ ክብር ለለለን ክብርን፣ ሞገስ ለለለን ሞገስን የእግዚአብሔርን ጸጋ ላላወቅን የእግዚአብሔርን ጸጋን የሚያሰጠን እንዲሁም ደግሞ እውቀትን፣ ጥበብን፣ ልቦናን የሚያሰጥና በተጨማሪም ደግሞ የዚህችን ዓለም ከዕለተ ፍጥረት ጀምሮ እስከ ዕለተ ምጽዓት ድረስ ያለውን ምስጢር የሚገልጽልን ታላቅ ጸሎት የደረሰ አባት አዎ እርሱ በመንፈስ ቅዱስ ተመርቶ የጸለየውን ይህንን ጸሎት ስንጸልይ አጋንንትን እንደ ትቢያ የሚበትንልን፣ ችግራችንን ውልቅልቅ አድርጎ የሚያስወግድልን በሽታዎችን እንድንድን የሚያደርግልን የትኛውንም አይነት ምድራዊ ጥበብ አዎ፣ በእግዚአብሔር ኃይል በእግዚአብሔር ኃይል እንድንሰጥ እንድናውቅ የሚያደርገን እግዚአብሔር ራሱ በአንደበቱ እንደ ልቤ የሆነ ፈቃዴን የሚፈጽም ባሪያዬን አገኘሁት ያለለት የክብር ክብር፣ የምስጋና ምስጋና፣ የውዳሴም ውዳሴ በጸጋ የሚገባው ታላቅ ቅዱስ አባት ሰባት ሀብታት ከእግዚአብሔር የተሰጡት እነዚህም ሀብተ ትንቢት፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ በገና ወይም ሀብተ መዝሙር፣ ሀብተ ፈውስ፣ ሀብተ መዊእ ወይም ደግሞ ድል መንሳትና ሀብተ ኃይል በመባል ይታወቃሉ። ይህ ጻድቅ የዋህ ንጹሕ ብእሴ እግዚአብሔር ነቢየ ጽድቅ መዘምር ልበ አምላክ ቅዱስ ዳዊት ነገ መጋቢት 23 የወርሃዊ በዓሉ ነው። የቅዱስ ዳዊት አባት ደጉ እሴይ ሚስቱ ሰሊብን አንድ ጎልማሳ በዝሙት አይን ሲፈልጋት ተመልክቶ ነበረና አንድ ቀን ግን መንገድ ሄድኩ ብሎ ግን ያንን ጎልማሳ መስሎ መጥቶ ከሚስቱ ጋር አድሯል። በዚህም የተነሳ አባታችን ቅዱስ ዳዊት ተጸንሷል። ለዚህም ማስረጃ የሆነ ዘንድ አባታችን ቅዱስ ዳዊት በአመፃ ተጸነስኩ ብሎ በመዝሙሩ ተናግሯል። አባታችን ቅዱስ ዳዊት ከህፃነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ስለነበረ አንበሳውም በጡጫ፣ ድቡን በእርግጫ፣ ነብሩን በሩጫ እየያዘ በጎቹን ያስጥል ነበረ። በዚህም በጥቂቱ በበግረኝነት ስለታመነ ለእስራኤል እረኛ ሊሆን ተመርጧል። እግዚአብሔር ሳኦልን ከናቆ በኋላ በነቢዩ ሳሙኤል ተገለጸና ከእሴይ ልጆች እንደ ልቤ የሆነውን ቀብተህ አንግሥልኝ ብሎታል። ነቢዩ ሳሙኤልም ወደ ቤተልሔም ወርዷል። በዚያም ከኤልያብ እስከ አሚናዳብ ሰባቱን የእሴይን ልጆች ቢፈትን አልሆነም። በሊቀ መላእክት በቅዱስ ሚካኤል ጠቋሚነት ግን ቅዱስ ዳዊት ከእረኝነቱ ተጠራ። ገና ከርቀት ሲመጣ የዘይት ቀርኑ ቦግ ብሎ ተከፈተ፣ በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በእግዚአብሔር ምርጫም ልበ አምላክ ቅዱስ ዳዊት ገና በአሥራ ሁለት ዓመቱ ንጉሥ ተባለ። ኢሎፍላውያን በእስራኤላውያን ላይ በጠላትነት በተነሱባቸው ጊዜም ጎልያድ የተባለ ታላቅ ሰው በእስራኤል ላይ ለአርባ ቀን ሰልጥኖ ነበር። ለአምላኩ ክብርና ስም የሚቀና ቅዱስ ዳዊት ግን በድፍረት ገጥሞ በፈጣሪው ኃይል በጠጠር ጥሎታል። ከዚህ በኋላ ቅዱስ ዳዊት ንጉሥ እንዲሆን ተቀብቶ ዙፋን አልጠበቀውም። ያን ትልቅ ጠላት ጥሎ ስላዳነላቸው ፈንታ ንጉሡን ሳኦልን በገና እየደረደረ ከአጋንንት እስራት በፈወሰው ፈንታ ሊገደል ተፈለገ። ፈጣሪ ግን ከእርሱ ጋር ነውና ማንም ሊገለው አልቻለም። ቅዱስ ዳዊት የስደት ዘመኑ ሲፈጸም ንጉሥ ሳኦል ሞተ። ምን ጠላቱ ቢሆንም እንኳን የሳኦልን ገዳይ አሳዶ ተበቅሎታል። ስለ ጠላቱ ስለ ሳኦልም አለቀሰ። በሰላሳ ዓመቱም ነገሰ። ለሰባት ዓመታት በኬብሮን ለሰላሳ ሦስት ዓመታት በኢየሩሳሌም ወይም በጽዮን በመቀመጥ ሕዝበ እግዚአብሔርን ጠብቋል። በዘመኑ ጠላቶቹን ሁሉ ድል አድርጓል። ቅዱሱ ንጉሥ ሁሉ ነገር የተሰጠው ታላቅ አባት ነው። የእርሱ ሁሉም ሕይወቱ ለእኛ ትምህርት ቤት ነው። ሰው ነውና የኦሪዮን ሚስት ቀምቶ ኦሪዮን አስገድሎ ነበር። ጉዳዩን ነቢዩ ናታን በምሳሌ ሲነግረው ግን በፍጹም ተጸጸተ። ማቅ ለብሶ አመድ ነስንሶ አለቀሰ፣ ሐረግ እስከ ማብቀልም ደረሰ። እግዚአብሔርም ንሳውን ተቀብሎ ከፍ ከፍ አደረገው፣ በንስሐ ለምትገኝ ጸጋም ምሳሌ ሆነልን። በቤተ ክርስቲያናችን አስተምህሮ የነቢዩ ቅዱስ ዳዊትን ያህል ምስጢር የበዛለት የተገለጸለት ነቢይ የለም። ከዓለም በፊት እንደዚህ ነበረ ብሎ ከሥነ ፍጥረት እስከ ዕለተ ምጽአት የተናገረ ታላቅ ነቢይ ነው። ስለ መላእክት፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ደናግል፣ ስለ መነኮሳት ሁሉ መናገሩ እጅግ በጣም የሚደንቅ ነው። ቅዱስ ነቢይና ንጉሥ የሚታወቀው በዝማሬው ነበር። ለራሱ ባለ ዐሥር አውታር፣ ለመዘምራኑ ደግሞ ባለ ስምንት አውታር በገናን አዘጋጅቶ አምላኩን እግዚአብሔርን ያመሰግን ነበር። 24 ሰዓት ሙሉ ስባተ እግዚአብሔር የእግዚአብሔር ምስጋና እንዳይቋረጥ 288 መዘምራንን በአሳፍ መሪነት ለቤተ መቅደሱ መድቦ ነበር። እርሱ እራሱም በፍጹም ተመስጦ ማር ማር እያለው እግዚአብሔርን ያመሰግን ነበር። ቃልህ ለጉረሮ የጣፋጭ ነው ያለኮ። ለዚህ እኮ ነው ቅዱሳን መላእክትም በእርሱ መዝሙር እግዚአብሔርን ያመሰግናሉ። ቅዱስ ዳዊት ጽዮንን አንጾ ጽላተ ኪዳኑን አምጥቷል። በዚያም ከዳን እስከ ቤርሳቤህ የሚገዛ ይሄ ኃያል ንጉሥ ክብሩን ስለ አምላኩ ትቶ በጽዮን ፊት እየወደቀ እየተነሣ እየታጠቀ እየፈታ በሚዘምር ሰዓት ሚስቱ ሜልኮል ናቀችው። እግዚአብሔር ግን ከፍ ከፍ አደረገው። አባታችን ክብሩ እጅግ በጣም ብዙ ነው። የሐዲስ ኪዳን የመጀመሪያ ቃል እንኳን የዳዊት ልጅ ይላል ኢየሱስ ክርስቶስ በዳዊት መጠራት ፈልጓልና ወንጌሉን ሲጀምር የዳዊት ልጅ ብሎ ነው የጀመረው። እንዲያውም እሱ ራስኩ እኮ በራእይ 22፥16 ላይ እኔ የእሴ ስር የዳዊት ልጅ ነኝ ብሏል። ነቢየ ጽድቅ ቅዱስ ዳዊት እስራኤልን ለአርባ ዓመታት ከመራ በኋላ አረጀ። ምን ነው ያ ኃያል የእግዚአብሔር ሰው ቶሎ አረጀ አትሉም? አዎ ከገድሉ ጽናት የተነሳ ሰውነቱ ተቀጥቅጦ ነበርና ነው። በዚያውም ላይ አንድ ቀን ስለ ሕዝበ እስራኤል ቤዛ የሆናቸው ዘንድ በቀሳፊው መልአክ ፊት ሕዝቡን ሊያጠፋ በመጣ ሰዓት ከፊት ለፊት ቆሞ ነበረ። በዚህም የተነሳ የዕድሜው ግማሹ ደክሟል። በዚህ ጊዜም ልጁን ሶሎሞንን አንግሶ ታሕሳስ 23 ቀን ከዚህ ዓለም ሕይወት ተለይቷል። አባታችን ቅዱስ ዳዊት በሰማይ ሕይወቱ እንዴት ነው አትሉም? አዎ በሰማይ ዘጠና ዘጠኙ ነገደ መላእክት ከበውት ያመሰግናል። ከእርሱ የዝማሬ ግርማ የተነሣ የሰማያት ግዘፋቸው ይናወጻል። የቅዱሳን ነፍሳቸው ከሥጋቸው የምትለየው በቅዱስ ዳዊት ጣዕመ ዝማሬ ዜማ ነው። በነገረ ማርያም ትምህርት ደግሞ የቅዱስ ዳዊት መኖሪያው ቦታው ከልዑል አምላክ መንበር ስር ነው። እኔ እንግዲህ ምን ልል ችላለሁ? ስለ ቅዱስ ዳዊት መጻሕፍት እጅግ በጣም ብዙ ነገሮችን ብለዋል። ክብሩ እጅግ ታላቅ ነውና። በእውነት በእውነት በእውነት ያለ ሐሰት ለቅዱስ ዳዊት ክብር ምስጋና ይገባዋል። መዳን ያለም ኢየሱስ ክርስቶስ ከልብ አምላክ ቅዱስ ዳዊት ከከበረ ቃል ኪዳኑ፣ ከንጹሕ አምልኮና በዝቶ ከተረፈ በረከቱ አይለየን። አሜን። ይቈየን።